ሰላም ዩቱብ፣ ዛሬ በሌ አቤት በሌላ ቪዲዮ እንደገና መጥተውላችሁ ኮንሲስተንሲ እኔ ነኝ። ማለት በዚህ ሰዓት እኔ እንደ እኔ ኮንሲስተንት የሆነ ሰው አላቅም ብቻ ሊሆን ይችላል። ለማንኛውም በዛሬ ቪዲዮ ለየት ያለ ነው። እንደምታዩም ብቻዬን ነኝ፣ እየመሸ ነው። ለምን ይህን ቪዲዮ አልሰራም ብዬ ነበር የወጣሁት እና አልተለመደም ኢትዮጵያ ውስጥ አክቹዋሊ ይሄ ምግብ ምግብ ነው የምንሞክረው ዛሬ። ይህ ምግብ አልተሞከረም። በዛሬ ቪዲዮ የምንሞክረው የግመል ስጋ ነው። አዎ የግመል ስጋ ዛሬ እንሞክራለን። ሆነቶ አልጠላ አልጠላም ዩ ኖ እና አብርሃም እና ቡቻ እና አማኒ ለመንኩኝ ለመንኩኝ ለመንኩኝ አንበላም አሉ። ስለዚህ ብቻዬን ሂጂ ነው ነው እና ወተትም አላቸው። ሶ እሱን እያፈራረቅን እንበላለን። ቦታውን አላቅም። ጀስት አክቹዋል ቦታውን ነግራቸዋለሁ። አሁን ሲድ ወደ ስፈራ አካባቢ ነው የሆነ አለ ምናምን ሆቴል ታች ነው ያለው ግራውንድ ላይ ነው ያለው እስቲ ፋንሲ ሬስቶራንት ነው ጀስት ይሄ የግመል ስጋ ቤት አይደለም፣ ላይክ ሬስቶራንት ነው ግን የግመል ስጋ አላቸው። እዛ ሂደን እንበላለን ማለት ነው። ዝም ብሎ አይደለም የሚቀርበው፣ አሁን እዚህ ጋ እንደምታዩት ነው። በሩዝ ምናምን ተደዳርጎ ነው ብዙ ጊዜ ምን ይባላል መሰላችሁ፣ የግመል ስጋ በጣም ስለሚከብድ ተዘጋጅታችሁ ነው ወይ ደግሞ ሳብሎ የሚል አለባችሁ። በጣም ይከብዳል። እንቅልፍ በጣም ያስተኛል። እናም ያወፍራል በዚህ አንድ ምግብ እናም ዋጋውም ትንሽ ወለድ ማለት አይቀርም፣ እቱን መናገር ማለት ነው። ኦልሞስት አዲስ አበባ ኮዚ ሆናለች። ዝናብ በዝናብ ያው ዣኬት ታርከን እየዞርን ትራፊክ አይ ጋይዝ ትንሽ የቀረብኩባችሁ ማይክ የሌለ እንዳይጮውባችሁ። ኤኒዌይስ ደርሰናል። ቦታው ኪስታ ኮፊ ኤን ሬስቶራንት ይባላል። ኪስታ ወይ በሉ ሰፈር አደባቢ አጠገብ ነው። የሆነ ሆቴል አለ፣ አልናህሪ ሆቴል ታች ነው የሚገኙት። እስኪ እንቀምሳለን እንጂ እንግዲህ የግመል ስጋ

መንቀሳቀስ ያስፈልግም። እንትን ላይ ነበር ያየሁ ቲክቶክ ላይ የግመል ስጋ በቻፓቲ የትኛው ብዙ ጊዜ የሚበላው በቤት በምድ ነው። የመጀመሪያ ጊዜ

ኤኒዌይስ መሞከር ከፈለጋችሁ ብዙዎቹ ክርስቲያኖች እንትን አይበሉ የግመል ስጋ አይበሉም፣ ግን ሙስሊሞች ካላችሁ እዚህ ውስጥ መብላት ከፈለጋችሁ ኪስታ ኮፊ ኤንድ ሬስቶራንት ወታችሁ በሚያገብ ትችላላችሁ። እና ወተታቸውም አለ። ወተቱ ምንድን ነው የሰማሁት ወድ በጣም ስለሚያጠራ ወድ በደንብ ስለሚያስተካክል አስቸኳይ አስቸኳይ ነገር ላይ ያመጣ ይችላል። እሱን ስ ቼክ እናደርጋለን። እና በቀጣይ ቪዲዮ ላይ በሌላ ጊዜ ምን ዓይነት ምግብ ሞክርላችሁ እንደምፈልጉ ንገሩኝ። አም ሀፒ እስክትፈቀድ ድረስ የሚሆን ነገር የመብላት አላማ አለኝ የምታውቁት ካለ የውጭ ሀገር ምግብ ቤቶች የምትወቁት ምግብ ቤቶች ካሉ ጻፉልኝ ኮመንት ላይ ከእንጂ ቼክ እናደርጋለን ብቼ ሊሆን ይችላል ከጓደኛ ጋር ሊሆን ይችላል ደግሞ ከያዞ ፋሚሊ ጋር ሊሆን ይችላል እና ደግሞ በቀጣይም ከማጋኮላ የሚለውን ነገርም አሳውቁኝ ማንኛውም ይህ ኤኒዌይስ ጋይስ ወተቱ መጥቷል

ለመጀመሪያ ጊዜ ስበሉ ይከብዳቸዋል። ማለትም ለመፈጨት ብዙ ሰዓት ይፈጀው ማለት ነው። ለጨጓራ ከባድ ነው ይባላል። ጨጓራ በሽታ ደግሞ እኔ ከባድ አለብኝ። ስለዚህ ዛሬ አሮ ነው ወይ ሎሚ ኦር ደግሞ ዳይዜሽን ፒ ወስድበትና ጥሩ ፈጭ ያደርገዋል። በዛ ፈጨው ሚኒ ጨጓራ እርግጠኛ ቢሳይ ፖይንት ስጋው ኢዝ ዘ ሴም ምንም ልዩነት የለውም። ጀስት ጠንካራ ነው ትንሽ ሜይቢ የሚስተካከል ሊሆን ይችላል ሜቢ የኩኪንግ አሰራራቸው ይሆን ይችላል፣ ወይ ደግሞ የስጋው ባህሪ ነው ይችላል። አላውቅም ግን የስጋው ባህሪ ከሆነ ትንሽ ጠንካራ ነው፣ ከኖርማል ስጋው ማለት ከበሪ ስጋ ማለት ነው። ወተቱ ወተቱ ቴስት ሴም፣ አንዳንድ ጥቁጥቁን ነገሮች አሉት። እሱም እንደሆን አላውቅም፣ ጠይቃታለሁ። እስኪ ወተቱ ቴስት ሴም፣ ምንም ልዩነት የለውም። ተፈልቶ የቀዘቀዘ ወተት ነው። ሶ ትንሽ ያው ከወዲህ ቆረጠኝ ወይ ነገር እውነት ነው። ወዲህ ቆረጠኝ ነው። ወተቱ ከጠጣሁ በኋላ ወዲህ ቆረጠኝ ነው። ሌላ ሰውም ጋር ደውዬ ለምን እንደሚቆርጠው ነው እያጠበ ሆድ እያጠበ ስለሆነ ብሎኛል። አዲስ ስለሆንክ እና ሆድ እያጠበለ ስለሆነ ነው እንጂ መጥፎ ነገር ከወተቱ አይደለም ብሎኛል። ለአንድ ቀን ቢያስቸግረኝ ያ ሂሳብ እንጠይቅ እና ሂሳብ ወደ አክቹዋሊ ነው ቤት መሄድ አለብኝ። በኋላ ኖርማል ነው

አይስ በልተናል። ሽ ቴስቱ በቴስቱ እንዴት መሰላችሁ? ኖርማል ን የላም ወተት ተታለለት ተፈልቶ ከዛ ሲቀዘቅዝ ያለው ጣዕም እንደዛ ነው። ጣሙ ማለት ነው እንጂ ተፈልቶ አይደለም ጣሙ እንደዛ ወይኔ ፈጣሪ፣ አጋይ ሲሳ መጥቷል። ሂሳቡ 1200 ብር መጥቷል። ሶዳ 60 ብር፣ ቱቦቦክስ 40 ብር፣ የቱቦ አድርጌዋለሁ ማን ከዛ ቀዝቃዛ የግመል ወተት 150 ብር እሺ፣ የግመል ስጋው

እንደፈለግኩም እንዳልበላ አድርጎኛል። ሰባት ሰጥቼዋለሁ፣ ሰባት ካስር ሰጥቼዋለሁ። ይጥማል፣ ሶ ያምራል፣ ሩዙም ደስ ይላል። ሁሉ ነገር አሪፍ ነው። ቤቱም ኪስታም አሪፍ አድርገው የሚሰሩት። ወተቱ ለእኔ ዘጠኝ ነው። አረ ነው፣ በኋላ ወይ ሽንቴት ሚያሯርጥኝ ከሆነ ይወርዳል፣ በጣም ይወርዳል፣ ወይ ከአምስት ይወርዳል። እራሱ ሽንቴት ሚያሯርጥኝ ከሆነ በጣም ይወርዳል፣ ግን ሽንቴት ሚያመላልሰኝ ከሆነ ዘጠኝ ሰጠዋለሁ። ግን ኖርማል ወተት ማለት ነው፣ ዘጠኝ ሰጠዋለሁ። ምንም ልዩነት የለውም። እንደነገርኳቸው ቴስቱ ትንሽ ይለያል። እንደሰማሁት ፒሮ ስለጠጦ ትንሽ ልዩነት አለ። ኤኒዌይስ ሙሉ አጋጣሚ አንድ ላይ ስምንት ነው የሚሆነው ማለት ነው። ኪስታም ኮፊም በጣም አሪፍ ቤት ነው። መታች ቼክ አሉት ሰፈር አንድ ሆቴል ግራውንድ ላይ ማለት ነው።